ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበለልኝ። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲ ቀዝቅዛችኋል። ቤቴ በሰላም ነው። እንዲ እንጂ ገባ ገባ በሉ ሀያኪ እንኳን አስገቡኝ እንዲህ እና እንዴት ናችሁልኝ ሰላማችሁ ብዘት ረፍረፍ ይበልልኝ። ይሄ ከሁሉ ሰላም። እንግዲህ ሰሞኑን አነጋጋሪ የነበረው የሰናይት የሸቃሊት ሰናይት በዱባይ ያላትን ከዚህ መንግስት ጋር እንግዲህ ከዱባይ መንግስት ጋር አብራ ፎቶ በመነሳቷ ብዙዎች እያራገብን እንገኛለን። ሁለተኛ ደግሞ አብዮት ካሳንሽ እንኳን ደስ አለ፣ እንግዲህ ባለቤቱ ንግስት ወልዳለች ማለት ነው። ያውን በልደቷ ቀን ሰርፕራይዝ ሁናለች። ሁሉንም አብረን እንፈተፍታለን ማለት ነው። እስኪያውን መጀመሪያ ወደ ሴቷ እንሄድ ወደ ሸቃሌት እንሄድ ማለት ነው። እና ሰሞኑን አነጋጋሪ እየሆነ ነው፣ ከትላንቱ ጀምሮ ሚዲያው እያራገበው ያለው ይህ ነው። እና አስራ አምስት አመት እንግዲህ የሼኩ እናት ቤት ሰርታለች እቺ ሰናይት ማለት ነው። እኔ የገረመኝ አያቃትም ማለት ነው። አስራ አምስት አመት ሙሉ እናቱ ቤት ሂዶ አያቅም እንዴ። ሀበሻ ነሽ ብሎ ጠየቀት። አዎ አለች። ከዛም እሷም ፎቶ እንነሳ ስትለው አብሮ ተነሳ። ና ለዶክተር አብይ አድርሽላት አላት ነው የሚለው መልክቱ ማለት ነው። እኔ አጥር እያረኩ ነው ምነግራችሁ። በጉርሻም በተለያዩ ፔጆች ተለጥፏል እንግዲህ እና በስማም፣ ለእኛ ለኢትዮጵያን ያለው ነገር እኛ ኢትዮጵያን ሲጀመር የትኛውም ዜጋ ይወድናል። ሲቀጥል አስራ አምስት አመት ሙሉ እዚህ ቤት ስትሰራ እቺ ልጅ እውነት ተመችቷት ነው ደልቷት ነው እንዳይባል ሁኔታዋ ሁሉ እንዳያችሁት ነው። ኩስኩስ ብላለች። ምን አለ ደህና ዝንጥ ብላ እንኳን ማለት ነው አለባበሷን እንኳን አሳምራ እንኳን ማለት ነው ደህና ልብስ እንኳን ለብሳ አብራ ቁማ ቢያነሳት እራሱ ችግር የለውም እንበል። አብይ ጋር ደረሰ አልደረሰ ምንስ እያደርጋል? ና ነው ሲጀመር ማለት ነው። ቁልፍ አልሰጣት ራስሽን ለውጭ ብሎ ብር አልሰጣት። ድንገት የአመት ባል ሰጥቷት ከሆነ የኤድ ማለት ነው የኤድ ዕለት ነው። እንግዲህ እናቱን ለማየት ሲሄድ ነው እያገኘችው ማለት ነው እና እስኪ ማለት ነው ይሄን ነገር አስራ አምስት አመት ሙሉ እናቱ ቤት ሂዶ አቅም ሲቀጥል ደግሞ ደና ነገር ሰጣት እንዴ ፎቶ መነሳት፣ እሱም ሰው እኛም ሰው። ምንድነው ነው ሁላችንም የአርባ ቀንን ማለት ነው። እና እኔ ከአንድ መንግስት ጋር ፎቶ ተነሳው አልተነሳው ምን ይቀርብኛል? ገንዘብ ካልተሰጠኝ የሆነ ነገር ታሪክ የሚለውጥ ነገር ካልተሰጠኝ ማለት ነው እና ሰርፕራይዝ አላደረጋት ገንዘብ አልሰጣት ላብ እያድርሽ ከሚል ታሪኳን ለውጡ። አስራ አምስት ዓመት ሙሉ ለእናቴ አገልግለሻል፣ ዛሬ ግን ታሪክሽ መለወጥ አለበት ብሎ ሞቅ ያለ ገንዘብ አስገብቶላት አገሯ ገብታ እንድሰራ አለዚያም ደግሞ ዱባይ ላይ ከሰራተኝነት አውጥቶ የሆነ ነገር ከፍቶላት ንግድ ነገር እዛው ራሱ አሁን በቃሽ ነይ እዚህ ስሪ ብሎ የሆነ ነገር ቢከፍትላትና ቢያሰራት እሱንም እኛም እናመሰግነዋለን። በጣም እውነትም ይወደናል ኢትዮጵያ ያለን እንላለን እንጂ ፎቶ በመነሳትማ አብይ አህመድ አንድ ሺ አንድ ጊዜ ካሮጌቶቹም ከህጻኖቹ፣ ከምኖቹ ጋር እየወደቀ እየተነሳ ፎቶም ቪዲዮም እየተነሳ እያየን ነው። ይሄ ብርቅ አይደለም። የእኛም መንግስት እየተነሳ ነው ምንም አያደርግልንም። ፎቶ መነሳት የኛም መንግስት ደግሞ ከእንትኖች ጋር ይታቸዋል። በአረፋ ጊዜ በተለያየ በኢድ ጊዜ በረመዳን ጊዜ ስደተኞቹ እኛ ሀገር ያሉት ነጮቹ ማለት ነው፣ ተሰደው የሄዱት እነሱ ጋር አይታችሁ ያል ህጻኖቹ ጋር ምኖቹ ጋር እያቀፋቸው ሲነሳ ምናምን አምን አይተናል። ከሌላ ዜጎች ጋር እንደው ከሌላ እንኳን ተነሳ ብለን ብርቅ ካደረግ ነው ማለት ነው። እና እንደዛ ለማለት አይቻልም ማለት ነው። እና ይወደናል፣ አይደለም እና፣ ለዚች ልጅ ምንም አልተደረገላትም። ፎቶ ተነሳች እንጂ በቃ ሌላ ምንም አዲስ ነገር የሚካበድ ነገር የለም። እሱ የሚያርባ ቀን የሚያርባ ቀን ነው። የእሱ ፎቶ መነሳት ከእሷ ጋር ለእሷ ታሪኳን አይለውጥም። አስራ አምስት አመት ሙሉ እዛ ቤት ስትለፋ ምን የተደረገላት ነገር አለ? ሲጀምር ገንዘብን የሰጣት ምንድን ነው ያደረገላት? ይህ ምንም አካበድ ነው ወይስ ደግሞ ብር ተሰጥቷት ደልቷት ነው? የሰው ቤት ሰከንድ ማለት ነው። የእውነቴን ነው እኔ ዛሬ ማለት ነው ታሪክ የሚለውጥ ነገር ባገኝ በዚህ ሰከንድ በዚህ ደቂቃ ኢትዮጵያ መገኘት ነው። መወደው የትም ይሁን የትም፣ የሰው አገር የትም አገር ብትኖሩ አይደላም አደለም አረቤትና ሰራተኝነት ይቅርና ማለት ነው። እውነቴን ነው ምላችሁ እንኳን የሰው ቤት እንግድነት እንኳን ስትሄዱ ይጨንቃችኋል። አንድ ለም አስራ አምስት አመት ሙሉ ገረድ ሆኖ አንድ ቤት መስራት በጣም የሚከብደው ና የዚችን ታሪክ አልለወጠም። ምንድን ያደረገላት ምንም የሚካበድ ነገር የለም። ለእኔ ምንም አልሞቀኝም አልበረደኝም። ገንዘብ ቢሰጣት እናሞቀሃለን እናደንቀሃለን። ታሪኳን ብትለወጥ የሆነ ነገር ዱባይ ላይ ከፍተ ብሰጣት ወይ ደግሞ ሀገር ሂደሽ ፏቤ ብለህ ደና ብር ሰጥሃት ሂደሽ ሀገር ራስሽን ስራ ስሪ ብለ ብሰጣት ይሄ አይደለም ለዶክተር አብይ እኛም እናሞቅልሃለን ማለት ነው። እና ይሄ ለእኔ ምንም አይደለም። ወደ ሁለተኛው ታሪክ ሲሄድ እንግዲህ እንኳን ደስ አለህ ወንድማችን አብዮት እና ንግስቷ እንኳን ደስ አላችሁ። እግዚአብሔር ያሳድግላችሁ። እንኳን ማርያም ማረችሽ ለማለት ወዳለው እንግዲህ እነዚህ እህቶች እነዚህ ሰዎች ሁለት ጥንዶች ማለት ነው ንግስት እንግዲህ መውለድ እንደማትችል እሱ እንኳን ከዚህ በፊት የወለዳት አንድ ልጅ አለው። እሷ ግን መውለድ እንደማትችል ተነግሯት ነበረ። እግዚአብሔር ግን ታሪክ ይለውጣል ና ታሪኳን ለውጦ ዛሬ ላይ ልጅ አሳቅፏታል። ያውም በልደት ዋለት ደስ የሚለው የልደት ዋለት ሆስፒታል ልጇን ዱባይ አደረገች ማለት ነው። በጣም ደስ በሚል ነገር ማለት ነው። እናትና ልጅ አንድ ላይ ልደት ያከብራሉ ማለት ነው። የዛሬ አመትም እብላችሁ ሰዱት እና እግዚአብሔር የማይሳነው አምላክ ዛሬ ላይ ልጅ ሰጥቷቸው ለዚህ አብቅቷቸዋል። እንኳን ደስ አላችሁ። ፈጣሪ ያሳድግላችሁ። በሞገስ በጥበብና ሴት ልጅ ወልደዋል ማለት ነው። ሲቀጥል ይሄ አትወልጅም የሚባለው እዚህ ጋ የምታዩት ኬክ እንግዲህ የእሷ በርስዴ ነው እዛው ሆስፒታል ነው የተከበረው። አንድ ላይ ልጁ ማበርስዴው አንድ ቀን ስለሆነ ማለት ነው። እና የሚያሳዝነው ነገር ምንድን ነው? አትወልጅም ተብላ ተስፋ የቆረጠች ሴት በዶክተሮች እግዚአብሔር ደግሞ የማይሳነው አምላክ እንደዚህ ይሰጣል። ይሄን ነገር ለማስታወስ ከፈለጋችሁ ገን መቅዲህ ማለት ነው። አርቲስት መቅደስ ጸጋዬን ማስታወስ ትችላላችሁ። መቅዴ አት ወልጅም ተብላ ብዙ እንባዋን አፍስሳ ብዙ ካለቀሰች በኋላ መጨረሻ ላይ ግን መቅዴ መንታልጅ ነው እግዚአብሔር አምላክ ያሳቀፋት ማለት ነው እና መውለድ እንደማትችል ብዙዎቹ ሲያወሩ ነበረ። እግዚአብሔር የማይሳነው አምላክ ነው እና እንደዚህ አትወልዱ አትወልጅም የተባላችሁ እግዚአብሔር አምላክ መንታ መንታውን ይስጣችሁ። እንኳንም ደስ አላችሁ። የእውነት ደስ ብሎኛል። እግዚአብሔር ይመስገን ማለት ነው እና እግዚአብሔር ታሪክ ይለውጣል፣ እንግዲህ ፈጣሪ ማለት ነው። እንግዲህ ባለፈው የአጥር ወፍ አትስማሽ ስንል ነበረ፣ ፕሮግራሙን አቅርበንላችሁ ነበር፣ እዚህ ጋር ባከበሩት ማለት ነው ቤቢ ሻወር ላይ። ዛሬ ደግሞ ወልዳለች። ለክርስትናው ደግሞ ተመልሰን እንመጣለን ማለት ነው እና እንኳን ደስ አላችሁ። እንግዲህ ሁላችሁም የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። እግዚአብሔር በሰላም ያሳድግላችሁ። እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ እንላለን እህታችን ማለት ነው። በባህላችን አነጋገር ፈጣሪ ያሳድግላችሁ። የእውነት ሰው አትወልድም ተብሎ ተስፋ ከቆረጠ በኋላ እግዚአብሔር ተስፋ የማይቆርጦ እንደዚህ በደስታ ሲሞላ እግዚአብሔር ይመስገን። ስለማይነገር ስጦታውና ሁላችንም ደስ ብሎናል። መቅሪን ማስታወስ ትችላላችሁ። ሚዲያ ላይ ካሉ ሰዎች ብዙዎች አሉ አትወልዱም ተብለው መጨረሻ ላይ ልጅ ሲያገኙ በስተርጅና ሲያገኙ ብዙዎችን አይተናል። በብዙ አመታቸው እነዚህ ግን ገና ወጣት ናቸው። ግን ያው ልጅ መውለዳችን ስለተባለች በጣም አዝና ከፍቷት ነበረ። እግዚአብሔር አምላክ ግን የማይሳነው አምላክ ሰጥቷታል። ደስ ይላል። ፈጣሪ ያሳደግላችሁ ነው የምንለው። ስለ ሼኩና ስለ ሻቃሊት ደግሞ ምንም ማካበድ ነገር የለም ነው የምላችሁ፣ እንደኔ ከሆነ አታካብዱ ብርቅ አይደለም የእውነት ነው የምለው ምንም ብርቅ አይደለም ከእሱ ጋር ፎቶ ተነሳች አልተነሳች ምን ምን ተደረገላትና ነው ምን አደረገላት አስራ አምስት አመት ሙሉ እናቱን ስታገለግል እኮ ለብሳ እንኳን የወጣችውን ቢጃማ እያያችሁት ነው እንዴ እና ስለዚህ እኔ እንጃ በጣም ያሳዝናል ስቁልቁል ብላለች፣ ፊቷ ሁሉ ይናገራል። እሷ ግን በፈገግታ በደስታ ነው ይህን ፎቶ የተነሳችና የተናገረችው። ከአንዴም ሁለት ብስማሚ እያለች ና ሰኒዬ ታሪክሽን ለውጦ ከሆነ ደስ ይለናል። ያለውን ነገር ፈትፈት ታድርግለን ሚስጥር ምናምን ካለ እንጂ ፎቶ በመነሳት ብርቅ አይደለም ድንቅ አይደለም። ሁላችንም ያዳምዘር ነን እሷ አከበረኝ ያላከበረኝ ምንም አያደርግልኝም። ታሪክን ካልለወጠ እኔ መንግስት ቤት ማለት እዚህ ቤት እኮ መስራት ማለት እሷ የዚህ እኔ ብዙ ሰራተኞች ሊኖሩ ይችላሉ እንጂ በጣም ከባድ ነው። እንግዳ ይበዛበታል። ሀብታም ቤት እንደዚህ ሲሆን ማለት ነው። እና በእርግጠኝነት ብዙ ሌላም ዜጎች ሊኖሩ ይችላሉ ኢትዮጵያዊ ባይሆኑም ማለት ነው። እና ለማንኛውም ፈጣሪ ያግዝሽ። ስለ ስራው በአመት ባሉ ስንት ሸቀል ሽ ቢሆን ደስ ይላል። እና እኔ ለእኔ ምንም አላካበድኩትም፣ ግን ብዙዎች አካብደው በቃ ሰውን ሲያከብር ምናምን እየተባለ ይሄድ ነው። አከበረኛ ላከበረኛ አይደለም። እኔ ታሪኬን ካለወጠ ፎቶ ተነሳው ና ምን ያደርግልኛል?